እግዚአብሔር ለኔ መልካም ነገር አደርጎልኛል። ልጅ ፊቷን አይቷቸዋል። ሁለት ሺህ ስምንት ላይ በጣም ይሄ አይኗ ቁሱልነት አይታይም ነበረ። እባካችሁን አንድ ጊዜ አንድ ጊዜ ቆይልኝ። እባ አንድ ቆይልኝ። እችን ልጅ ያያቸው ሰዎች አላችሁ። ውስጥ ዓይኑ ጠፍቶ የሚገርም ውስጥ ዓይን የሚባል ነገር የለም። አትርሱ። እዚህ ጋር ይሄ ሁሉ ነገር ንትን አድርጎ አይን ራሱም እንደዚህ የሚታይም ነገር የለም አንደኛ፣ ውስጥ ያለ አይንም ምንድነው? ነጭ ጨርቅ ነው መስረው እንዲ አይን ቅርጽ ምናምን የለም። አይኗን በትግል እዚህ ጋር አውጥቼ እንዲ አድርጌ በትግል ሲያይ አይን የሚባል ነገር ውስጥ ላይ የለም። አንድ ቃል አውጥቼ አለው፣ እናንተ አይኖች ካሉበት ቦታ ኑ። እስቲ ቀኑን እና ሰዓቱን ትነግራላችሁ ምናልባት የሚገርም ነገር ነው። በጣም ከእሷ ማፍነስ ማይሽ እና ቁስል ወቶባት ፊቷ በጣም አይታይም። ሁለት ሺህ ስምንት ሰኔ ውስጥ ነው ፈተና እንደጨረሰች ቁስል ወቶባታል። በጣም አይታይም። ከዛ እያለቀስኩ ወደዚህ ባመጣው እውነት እዛቸው እንዳሉ አየኋት። አይኗ አይታይም፣ አይገለጥም። በጣም ነው የሚያቆማሉ። እዚህ ውስጥ በጣም አይኗ አይታይም። ሞቅ ሞቅ አለ ውስጡ ተበላሽቷል። የልጄ ዓይን ተበላሽቷል ብዬ እግዚአብሔር ፊት ጨውቁኝ። እግዚአብሔር ደግሞ ለእኔ መልካም አድርጓል። ለሰው የማይቻል ለእግዚአብሔር ይቻላል። ልጄን ከዛ መከራ ውስጥ እግዚአብሔር ፈውሰዋታል። አሁን እግዚአብሔር ሁሉን ነገር ማድረግ የምትችል አምላክ ነው። ዋጂ ቆመን ጌታንን ባርክ። ኢየሱስም እሳቸው ናቸው የጸለዩልኝ። ነብይ ብርሃን ምን የጸልሁልኝ፣ እባካችሁን ጌታን ባርኩልኝ። ነፃ ወጣለች ካለስ አሜዝን።